በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በጥቅምት ሃያ ዘጠኝ በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት፣ ተዝካረ ልደቱ ለእግዚእነ ወደ ሜጥሮስ ሰማይት ዘነግ። ምስባክ፣ መዝሙር መቶ ዘጠኝ ከቁጥር ሦስት እስከ አራት ምስሌከ ቀዳማዊ በዕለተ ኃይል በብርሃኖሙ ለቅዱሳን ወለድኩከ እምከርስ እምቅድመ ኮከበ ጽባሕ። የቅዱስ ሉቃስ ወንጌል ምዕራፍ ሁለት ከቁጥር አንድ እስከ ስምንት ያለው ኃይለ ቃል እንዲህ ይላል። በዚያም ወራት እንዲህ ሆነ፣ ሰው ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። ቂሬኔዎስ ለሶርያ መስፍን በነበረ ጊዜ ይህ የመጀመሪያ ቆጠራ ሆነ። ሰው ሁሉ ሊቆጠር ወደየከተማው ሄደ። ዮሴፍም ከገሊላ አውራጃ ከናዝሬት ከተማ ወደ ይሁዳ ቤተልሔም ወደምትባል ወደ ዳዊት ከተማ ወጣ። እርሱም ከዳዊት ሀገርና ከዘመዶቹ ወገን ነበርና ፀንሳ ሳለች ከእጮኛው ከማርያም ጋር ይቆጠር ዘንድ ሄደ። በዚያ ሳሉም የምትወልድበት ቀን ደረሰ። የበኩ ልጇንም ወለደች፣ አውራጣቱንም አሰረችው፣ በጨርቅም ጠቀለለችው፣ በበረትም አስተኛችው፤ በማደሪያቸው ቦታ አልነበራቸውምና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ ስድስት ከቁጥር አንድ እስከ ዐሥራ ሁለት ያለው ኃይለ ቃል እንዲህ ይላል። ከእነርሱም ጋር አብረን እየሰራን የተቀበላችኋትን የእግዚአብሔር ጸጋ ለከንቱ እንዳታደርጓት እንማልዳችኋለን እንዲህ ብሎአለና በተመረጠችው ቀን ሰማሁህ፣ በመዳንም ቀን ረዳሁህ። እነሆ የተመረጠችው ቀን ዛሬ ናት። አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ እንዳንሰጥ እንጠንቀቅ። ነገር ግን በሁሉ ራሳችንን አቅንተን የእግዚአብሔር አገልጋዮች እንሁን በብዙ ትዕግስትና በመከራ በችግርና በጭንቀት ሁሉ፣ በመገረፍና በመታሰር፣ በድካምና በመታወክ፣ በመትጋትና በመጾም፣ በንጽህናና በእውቀት፣ በምክርና በመታገስ፣ በቸርነትና በመንፈስ ቅዱስ፣ አድሎ በሌለበት ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ ለቀኝና ለግራ በሚሆን የጽድቅ የጦር ዕቃ በክብርና በውርደት በመረቃትና በርግማን እንደ አሳቾች ሳንታይ እውነተኞች ነን፤ እንደማይታወቁ ስንታይ የታወቅን ነን፤ እንደ ሰነፎች ስንታይም ልባሞች ነን፤ እንደ ሙታን ስንታይ ሕያዋን ነን፤ የተቀጣን ስንሆንም አንገደልም፤ ሐዘንተኞች ስንሆን ዘወተር ደስተኞች ነን። እንደ ድሆች ስንሆን ብዙዎችን እናበለጽጋለን። ምንም የሌለን ስንሆን ሁሉ በእጃችን ነው። የቆሮንቶስ ሰዎች ሆይ ለእናንተ አፋችን የተከፈተ ነው፣ ልባችንም የሰፋ ነው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ዮሐንስ መልእክት ምዕራፍ 3 ከቁጥር 7 እስከ 12 ያለው ኃይለ ቃል እንዲህ ይላል፣ ልጆቼ ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ሁሉ ጻድቅ ነው። ኃጢአትን የሚሠራትም ከሰይጣን ወገን ነው፣ ጥንቱን ሰይጣን በድሏልና። ስለዚህ የሰይጣንን ሥራ ይሽር ዘንድ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የሚወለድ ሁሉ ኃጢአትን አይሰራም፣ ዘሩ በእርሱ ይኖራልና፣ ኃጢአትንም ሊሰራ አይችልም፣ ከእግዚአብሔር ተወልዷልና። በዚህም የእግዚአብሔር ልጆችና የሰይጣን ልጆች ይታወቃሉ። ጽድቅንም የማይሰራ ሁሉ ከእግዚአብሔር የተወለደ አይደለም፣ ወንድሙን የማይወድ እንዲሁ ነው። እርስ በእርሳችን እንዋደድ የምትል ከመጀመሪያ የሰማችኋት መልእክት ይህች ናት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ ዘጠኝ ከቁጥር ሀያ እስከ ሀያ ሦስት ያለው ኃይለ ቃል እንዲህ ይላል ወዲያውኑም የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ በየምኵራቦቹ ሰበከ አስተማረም። የሰሙትም ሁሉ አደነቁ፣ እንዲህም አሉ፦ በኢየሩሳሌም ይህን ስም የሚጠሩትን ሁሉ ይጠላቸው የነበረው ይህ አይደለምን? ስለዚህ ወደዚህ የመጣው እያሠረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? ሳውል ግን እየበረታ ሄደ በደማስቆም ለነበሩ አይሁድ ይህ ክርስቶስ እንደሆነ እያስረዳ መልስ አሳጣቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 17 ከቁጥር 39 እስከ 40 ወታቀንተኒ ኃይለ በጸብ አእቀስኮሙ ለኩሎሙ እለቆሙ ላእሌ በመተቴ ወመጠውከኒ ዘባኖሙ ለጸሬ። የቅዱስ ማርቆስ ወንጌል ምዕራፍ ስምንት ከቁጥር ሰላሳ አራት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ከደቀ መዛሙርቱም ጋር ሕዝቡን ጠርቶ እንዲህ አላቸው ሊከተለኝ የሚወድ ሰው ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ያጠፋታል፣ ሰውነቱን ስለ እኔና ስለ ወንጌል የሚያጠፋትም ያገኛታል። ዓለሙን ሁሉ ቢገዛ ነፍሱን ግን ቢያጠፋ ለሰው ምን ይጠቅመዋል? ሰው ለነፍሱ ቤዛ ምን ይሰጣል? በዚች አመንዝራና ኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍረውን ሁሉ የሰው ልጅም በአባቱ ክብር ቅዱሳን መላእክትን አስከትሎ በሚመጣበት ጊዜ ያፍርበታል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።